የኢትዮጵያ እግር ኳስ ሲነሳ ስማቸው ቀድሞ ይወሳል። ቅዱስ ጊዮርጊስና ኢትዮጵያ ቡና። እነዚህ ሁለት የመድነዋ ክለቦች በእግር ኳሱ ብርቱ ተቀናቃኝ በመሆን ሀያሌ ዘመናትን ተሻግረዋል። ቅዱስ ጊዮርጊስና ኢትዮጵያ ቡና በደበዘዙ የሀገሪቱ እግር ኳስ የደመቁ፣ በእልፍ አይላፍ ደጋፊዎቻቸው ያሸበረቁ፣ ዛሬን ሳይሆን ነገን የናፈቁ ሚሊዮኖች በፍቅራቸው ተነድፈው ዜማና ስንኝ ያስቋጠሩ የሀገሪቱ እግር ኳስ ቀንድሎች ናቸው። ሁለቱን ክለቦች የሚያገናኘው ሸገር ደርቢ የሀገሪቱ እግር ኳስ ትልቁ ደርቢ ነው። በዚህ ደርቢ መናገሻዋ ቀይ፣ ቢጫና ቡኒ በለበሱ ደጋፊዎች ትዋባለች። ከተማዋ ባሏት አራቱን በሮች በሁለቱ ቡድን ደጋፊዎቹ ህብረ ዝማሬ እየተናጠች፣ ስለ ደርቢው በሚተነፈሱ ቃላቶች ትታወዳለች። የሁለቱ ቡድን ደጋፊዎች ቀልብን በሚገዛ ህብረ ዝማሬ ስታዲየሙን እያደመቁ ቀልዱና ቁም ነገሩ የተዋዛ ቃላቶች ከፊት ከኋላ ከቀይ ከግራ በየአቅጣጫው ይወረወራሉ። የሀገሪቱ ስፖርት ጋዜጠኞች አምዳቸውን በደርቢ ጨዋታ ላይ በቃላት ያራቅቃሉ። የመዲናዋ ፖሊስ ለረፍት የወጡ ፖሊሶቹን ወደ ስራ ይመልሳል። በሀገሪቱ ስፖርት አፍቃሪያን ዘንድ አብዝቶ የሚናፈቀው ሸገር ደርቢ ያለፉትን አምስት ዓመታት የቀደመ ማንነቱን አጥቶ ከዓይንም ከልብም ርቆ ትዝታ ብቻ ሆኖ በስደት ሲባዝን ኑሯል። ከአምስት ዓመታት የስደት ቆይታ በኋላ ሀምሳኛው የሸገር ደርቢ በለተ ሰንበት በአድባሮ ሊከወን የሰዓታት እድሜን ብቻ ይጠብቃል። አዲስ አበባ በልጆቿ ደምቃ ልትሞሸር በህዳሴ ዋንጫ የናፈቀውን ድምፅ መስማት የጀመረው ካምቦሎጁ ከአፍ እስከ ገደፉ ሞልቶ በድጋሚ ሊደምቅ የተነፋፈቁ ሊገናኙ ደጋፊዎች እንደ አንድ ቃል ተናጋሪ፣ እንደ አንድ ልብ መካሪ ለክለባቸው ቅኔ ሊቀኙ ስንኝ ሊቋጥሩ የሰዓቱን መድረስ በጉጉት ይጠባበቃሉ። በ2018 የሲቢ የኢትዮጵያ ፕሪምየር ሊግ በመጀመሪያው ሳምንት የሚገናኙት ሁለቱ ክለቦች ባለፉት አምስት ዓመታት በደጋፊ ድርቅ ሲመታ ለነበረው ለኢትዮጵያ እግር ኳስ ውበትን በማጎናጸፍ የሀገሪቱን የእግር ኳስ ትንሳኤ ችቦ ይለኩሳሉ ተብሎም ይጠበቃል። ኢትዮጵያ ቡና በእዳሴ ዋንጫ በቅዱስ ጊዮርጊስ መሸነፉን ተከትሎ ዛሬ አጸፋ ለመመለስ ወደ ሜዳ እንደሚገባ ሲጠበቅ፣ በተለይ ደግሞ ቡድኑ በተስፈኛው ራምኬል ጀምስ የሚመራው የመከላከል አደረጃጀቱ ጠንካራ በመሆኑም ለፈረሰኞቹ አጥቂዎች ፈተና ይሆንባቸዋል ተብሎም ይጠበቃል። ቅዱስ ጊዮርጊስ ሰሙን አንጻሩ በዳሴ ዋንጫ ተስፈኛ ወጣት ተጫዋቾችን ለተመልካች ያስተዋወቀ ሲሆን በተለይ ደግሞ በፊት መስመሩ ከዚህ በፊት ከቡርኑ ጋር የልጉን ዋንጫ እሳካ ዋቤል ያለው ዳግም ቡርኑን መቀላቀሉ ከፍጹም ጥላሁንና ከቢንያም ፍቅሬ ጋር ጥሩ ጥምረት የሚኖራቸው ከሆነ ጠንካራውን የቡና ማዎቹን የተከላካይ ክፍል በእጅጉ ሊፈትኑት እንደሚችሉም ይገመታል። ሁለቱ ቡድኖች በአርባ ዘጠኝ ግንኙነታቸው ቅዱስ ጊዮርጊስ ሀያ አንድ ጊዜ በማሸነፍ የበላይነቱን ሲይዝ ኢትዮጵያ ቡና በአንጻሩ ዘጠኙን ሲያሸንፍ በቀሪ አስራ ዘጠኝ ጨዋታዎች ደግሞ በአቻ ውጤት ጉዟቸውን ደምድመዋል። ቅዱስ ጊዮርጊስ በፕሪሚየር ሊጉ ኢትዮጵያ ቡናን ለመጨረሻ ጊዜ ያሸነፈው በ2014 ሲሆን ባለፉት ሶስት አመታት በሸገር ደርቢ የቡና የበላይነት ታይቷል። በአምሳኛው ግንኙነታቸው ውስጥ ማን ያሸንፋል ቡና ማዎቹ ፈረሰኞቹ እለተ እሁድ ለተናፈቀው ደርቢ አዲስ አበባ ስታዲየም መልስ አለውም።